ያንተን አቂዳ ስላልተከተልኩና ሀሳቢ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ጀሃነም አናት መሃሏ ላይ ያረግባታል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬም የተወሰኑ ቪዲዮዎችን ከተለያዩ ሶሻል ሚዲያዎች ላይ ዜመጥቼ ወደእናንተ ማደርሳቸው ይሆናል። እናንተ በነዚህ ቪዲዮዎች ላይ ምን አይነት ታስባላችሁ፣ ኮሜንት ቦክስ ላይ ታስቀምጣላችሁ። አሁን ወደ ቪዲዮዎቹ እንሄዳለን። እንግዲህ የመጀመሪያ እንድናደርገው የወደድኩት እንዲ ተናጋሪ ታር ብዙ አይብ ለሀ ወላሂ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር

ደሞ አታለስልሱ። እኛ ማንን መጉዳት አንፈልግም፣ እንዲመለስ ነው የምንፈልገው። ቱባ ቱብ ኢለላህ ራስ ወደ አላህ ተመለስ። ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይ ነው ያለው። እኛ ሰላት አለነቢ ነው የምንለው። ነብዩ አለይሂ ሰላቱ ወሰላም ነው የምንጠራው። እኛ ምን ሲዶች ነዓም። በይነል ዑለማ ኺላፍ አለ። ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልቅ ዑለማዎች አሉ። የራሱን የቻለ ኺላፍ። ያንተን አቂዳ ስላልተከተልክና ሀሳቤ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቀ። መጀመሪያ ተረጋጋ። በመዙማና በነሽዳ ጉዳይ ብዙ ሰው የተለያዩ ፈትዋዎችን ሰጥተውበታል። ከነዚያ ፈትዋዎች አይደለም። እነዚህ ሰዎች ችግራቸው ልክ መዋዝ እንዳለው ማለት ነው። ችግራቸው የእነሱን እምነት አቂዳ ስለምን ስላልተከተልክ ነው፣ በቃ ዋናው ኮንሴፕት እስኪ ወደ ሁለተኛው ቪዲዮ ሉሰዳችሁና በእርግጥ ስትሰሙ የደነገጣችሁ ሰዎችም ትኖራላችሁ። እንደሰማችሁት በእሱ አባባል አንዱ ሰው ስለ ፈጣሪያችን አላሁ ስብሓነሁ ወተዓላ በጣም ጸያፍ የሆነ ንግግር ሲናገር ተመልክታችኋል ብዬ አስባለሁ። ሰየደዑ ቀደመሁ አልሸሪፍ አላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል። ይረግጣታል ነገር ግን ማያዳግም የሆነ ወሳኝ የሆነ ምላሽ ለሁላችሁም የሚሆን ምላሽ ያስፈልጋል። አይደለ ያንን ምላሽ ነው ዛሬ ወደ እናንተ የማደርስላችሁ ማለት ነው። ከተለያዩ ቪዲዮዎች ተሰርተውበታል። ከዛ ውስጥ አንዱን ብቻ በጣም ወሳኝ የሆነ ቪዲዮ ወደ እናንተ አደርሳለሁ። በዚያ ጉዳይ ላይ መጨረሻ ላይ የምላችሁ ወሳኝ ነገር ስለሚኖር ቪዲዮን እስከ መጨረሻው ድረስ እንድታዩት በማለት እገብዛለሁ። እስኪ ቪዲዮን ተመልክተን ተመልሰን እንምጣ። እነዚህ ሙሸቢሃዎች አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች

ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶች፣ ሁለት ፀያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽለቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት እፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጂንነቲ ወናሲ አጅመዒን በማለት ጃሃነምን በሰው ልጆችና በአጋንንት እሞላት አለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ስብንሁ ወተዓላም ጃሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና፣ ሁለተኛ እነዚያ ከሀዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጃሃነም እንደሚገቡ አላ ስብንሁ ወተላ በቁርአን ላይ ከነገረም በኋላ ምን ይለናል?

ቀደመሁ ማለት እዚህ ቦታ ላይ አሉ አላህ ስብሓንሁ ወተዓላ ጀሃነምን ሊሞላባቸው ያዘጋጃቸው ያስቀደማቸው የመጨረሻዎቹ ጭፍራዎች ናቸው አሉ። ፈየቃዑ ቢህም እስቲፋአ ዓደደ አህሊናር ይላሉ። ታዲያ የጀሃነም ሰዎች የሚሞሉት በነዚህ የመጨረሻዎቹ ጭፍራዎች ነው አሉ። ከዚያም ደግሞ ይህ በቋንቋ ደረጃ መሰረት እንዳለው ሲጠቅሱ ምን ይላሉ? ወኩሉ ሸይኢን ቀደምተሁ ፈሁወ ቀደም ይላሉ።

ያስቀደሙት የመልካም ስራዎቻቸው ምንዳ ይጠብቃቸዋል ማለት ነው። ይህን አቡ ሱለይማን አልኸጣቢ የተረጎሙበትን ደግሞ አተረጓጎም እርሳቸው ብቻ ሳይሆን ከእርሳቸው በኋላ የመጡትን በርካታ ዑለማዎች ጠቅሰውት እናገኛለን። ለምሳሌ 406 ዓመተ ሂጅሪያ ላይ ያለፉትና አቡ በክር ኢብኑ ፉረክ እየተባሉ የሚታወቁት ታላቅ ዓሊም

ኪታቦቻቸው ላይ ያጸደቁት ሲሆኑ አስፍረውት እናገኛለን ማለት ነው። ታዲያ ውድ ወንድሞች እና እህቶቼ እነዚህ ታላላቅ የኢስላም ሊቃውንት የተረጎሙበትን መንገድ ትቶ ከነዚህ ያፈነገጠ ሌላ ትርጉም ማምጣት ማለት ከሙስሊሞች መንገድ አፈንግጦ መውጣት ነውና ልንጠነቀቅ ልናስጠነቅቅ የሚገባል። እንግዲህ እንደተመለከታችሁት በዚህ መልኩ አብራርተን ነው የምንማረውም የቀራ ነው። አልሐምዱሊላህ ረቢል አለሚን ሼካችንን አላህ ይጠብቃቸውና በደንብ በሰፊው ነው ያብራሩት። እንደ ሰው መጥቶ አይ ይሄኛው እኮ እንደዚህ እንደዚህ ነው ምናምን ብሎ ምክንያት ሊሰጥ በማይችልበት ወይ ነው በደንብ አድርገው ያብራሩት። ያንን ምክንያት ራሱ ከሰጠ የሆነ ነገር ፈልጎ በመጨረሻ በዚህ በዩቲዩብ ቻናል እንዲቀርቡ የምትፈልጓቸውን የትኛውም አይነት ቪዲዮ ካሉ ኮሜንት ላይ ይህን የኛን የቲክቶክ አካውንት ሜንሽን በማድረግ ያንን ቪዲዮ ለእኛ ልታደርሱን ትችላላችሁ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። አሰላሙ አለይኩም ወረህመቱላሂ ወበረካቱ